በ2015 ዓ ም የጀመረው የጁገል ቅርስ ኮሪደር የመልሶ ልማት ስራ በመጀመሪያውና በሁለተኛው ዙር የግንቡን ዙሪያና ሰባት ኪሎ ሜትር የውስጥ ለውስጥ መንገዶችን ማልማት ተችሏል። የኮሪደር ልማት ስራው ቅርሱን ከአደጋ ከመከላከል ባለፈ አካባቢውን ለኑሮ ምቹ እያደረገው እንደሚገኝ የሚናገሩት ነዋሪዎች በተለያዩ ዙሮች እየተከናወነ በሚገኘው የመልሶ ማልማት ስራ መደሰታቸውንም ተናግረዋል። ይህ በጣም አስቸጋሪ መንገድ ነበረ። ይሄ ቀደም ሲል ለስራ ከመደረጉ በፊት ቦይ ነበረ፣ ውሃ የሚሄድበት ቦይ። አሁን ደግሞ ተነስቶ ይህን የመሰለ ነገር እድል አግኝተናል። አባኑ ቴሆኖ ባንኸኝ ሴ የምኖረው እዚሁ ሰፈር ነው። ከዚህ በፊት ይህ መንገድ ቆሻሻ የሚጣልበት አስቀያሚ ስፍራ ነበር። አሁን ፈጣሪ ይመስገን እንዲህ አምሩበታል። በጣም ተደርስ ተሰርቶ በጣም ደስ ብሎናል። እዚሁ አካባቢ ነው። ልጆችም እዚ አካባቢ ነው የተወለዱት። እዚ አካባቢ ነው ያደግነው። እዚ ያውና ያግቢ ነው። እዚ ሰፈር ነው ያለ ነው። እዚ ሰፈር ነው። በጣም እና በጣም ደስ ብሎናል። የተሰራው ስራ ከልዩ ከሁሉም ቦታ ይሄ ስራ በጣም ያምራል። ከ6 ኪሎ ሜትር በላይ የሚሆነው ሶስተኛው ዙር የጁገል ውስጥ የኮሪደር መልሶ ማልማት ስራ ተጠናቆ በክልሉ ርዕሰ መስተዳደር ኦርዲን በድሪ ተመርቋል። የሶስተኛው ዙር የጀጎል መልሶ ማልማት ስራ በአጠረ ጊዜ ተጠናቀቀ መሆኑንም ርዕሰ መስተዳደሩ በምረቃ ወቅት ተናግሯል። ከ6 ኪሎ ሜትር በላይ ነው በአሁኑ በሶስተኛው ዙር የመልሶ ማልማት ስራ የተሰራው። የወሰደውንም ጊዜ ደግሞ ስንመለከተው ከስልሳ እስከ ሰባ ቀናት ነው እነዚህ ስራዎች የተሰሩት እና በአጭር ጊዜ የተሰሩ ስለሆኑ የተሻለ ስራ ተብሎ ሊገመገም የሚችል ነው። በጀጎል ውስጥ እየተከናወኑ የሚገኙ የመልሶ ማልማት ስራዎችም ከጊዜ ወደ ጊዜ በጥራታቸው እየተሻሻሉ የመጡ መሆናቸውም ተጠቁሟል። የአሁኑ ዙር ካለፉት ከተሰሩት የጀጎል መልሶ ማልማት ስራዎች በጥራት የተሻለ ተብሎ ሊወሰድ ይችላል። በተለይም ከዚህ ቀደም እንደተጠቀሰው በአንዳንድ አካባቢዎች ላይ የተሰሩ ስራዎች ከውበት ባለፈ ከእስቴቲክ ከምንለው ባለፈ የመሰረተ ልማት ስራዎችንም የተሰራባቸው ናቸው። በተለያዩ ዙሮች እየተከናወኑ የመልሶ ማልማት ስራዎችን ጠብቆ ለማቆየት መዘጋጀታቸውንም ነዋሪዎቹ ገልጿል። እዚህ ላይ ቆሻሻ መጠል ምን ያህል አስከፊ እንደሆነ በጣም የሚያስጠላ ነገር እንደሆነ ማንም ያውቃል፣ ሕፃናቱም ያውቃሉ። ቦታችንን መጠበቅ አሁን እዛ ጋ ያለው የኔ ክልል ነው እኔ ጠንክሬ ጠብቃለሁኝም አያለሁኝም እቆጣጠራለሁኝም። ለምን ለእኛ ነው ደስታው፣ ለማንም አይደለም። ወደፊት እንደዚህ አእምሮልን ከተበላሸ ሌላ ነው፣ ተጠያቂነት ያለብን፣ ሰፈሩ ነው ያለበት ተጠያቂ። የጀጎል ቅርስ መልሶ ማልማት ስራ በቱሪዝም ዘርፉ ላይ መነቃቃት እየፈጠረ እንደሚገኝም ተጠቁሟል።